መጥቼ ግን መጉላላት አልፈልግ፣ ቶሎ ሹልክ ብዬ ነው መጣን። ፈልግ አንቺም እኮ እንደማየ ጥሩ እናት ነሽ አይደል? አረ እማዬ ቀለል አድርጊው። በቃ እኮ ሲጀመር ህይወቷ ነው፣ ሲቀጥል ደግሞ ለተራሷ ትጨነቂ። አንተ ልጅ ቆይ፣ ስንት ይለምን ነበር? እማዬ አትበለኝ ተሳስተ። በኋላ ካፊ አመጣ። ምን አንቺ የነካሽው ምግብ እኔ ልበላ? ጭራሽ ነው አቢ ላይ እና የሆነስ እንደሆነ ምንም አይሆንም። መራት ትጨነቂ ይልቅ ገብተን ረፍት እናድርግ። ከመጣ ደግሞ ተነስተን ከፍትለታለን። እዚህ ስትል ቢዝነስ ቢሆን ይመለከትሻል። ደግሞ ጭራሽ በቤት የምትናገር ትፈልጊያለሽ ነው፣ ስነ ስርዓት እንጂ የተከበረ ቤት እኮ ነው። ባለቤቶቹ ደግሞ እኛ ውጣ፣ ያለበለዚያ ፖሊስ እጠራለሁ። እዚ ጊባክሽ። ስለ ማንነቴ ማወቅ ከፈለግሽ እጅና እና ችን ጠይቂያት፣ ምን ትመስላለች? እ እሷን የምጠይቅበት ምንም ምክንያት የለኝም። ደግሞ ማየኝ ከፈለግከት በስነ ስርዓት ውጭ ውተ ማውራት ትችላላችሁ። ማንነቴን ብታቂ ኖሩ እንደዚህ አትይም ነበር። ማንነት ቢስ ውጣልኝ፣ አልኩህ። ውጣ፣ እምቢ ካልክ እጨዋለሁ። ውጣ

ምትባ ምንድነው እየተፈጠረ ያለው? እኔ ልጅ ስቲ ምንድነው የተፈጠረ ልታስረጂኝ ትችያለሽ? ማነው ቤት ውስጥ እንደዚህ ዘው ብሎ የሚገባ? እኔ ምን አቅለታለሁ? ማንም እየመጣ እንደፈለገ ይጮህብናል። አስቀየመሽ እንዴ? አላስቀየመኝም ግን ዘው ብሎ ሲገባ አስደነገጠኝ። ተንጠና ግሬ ካለ ነው የመጣው። ምን ላድርግ፣ ገንዘብ አልቆብኝ ነው የመጣሁት። መቼስ አንቺን ፈልጌ አልመጣም። ገንዘብ ስለሌለ እኮ ነው። ዳግም፣ እሱን ደግሞ እባክህ ተረዳኝ። እኔ ቆይ ላንተ ሳስች አውቃለሁ? እማዬ፣ እኔ ወሬ ምናምን አልፈልግም። በቃ ገንዘቡ ሰጪን ከሆነ እስቲ እማዬ። አንተ ልጅ፣ እማዬ ስትል ሰው እንዳይሰማ። ልጅ ማህደር እንደሆነች ብቻ ነው የሚያውቁት። ምናችሁም እኮ አይመሳሰልም። ሰው እንዴት ነው የማይጠራጠረው? ምን አገባ ታዲያ። ምን ልላችሁ ነው ወንድሟ ነኝ በላቸው። አንተ የኔ ልጅ መሆንን አንድ ሰው ቢያውቅ ጠቤ ካንተ ጋር ነው። አብሽሪ ማንም እንዲያውቅ አልፈልግም። ሲጀመረና ቴቴቴ ብቻ ነች። ዳግም ሁለተኛ እንደዚህ እንዳትለኝ። ወደ እጅ ይፈቅ እጅ መሰለኝ ከአንተ የተለየሁት። ቆይ ግን ምን ስትል ነው? ምን አስበህ ነው ወደዚህ የመጣው? ገንዘብ ሁለት ሳምንት ሙሉ ማህደር ስራ መስራት አልቻለችም። ታማብኝ ነበር። እኔ ራሴ ተቸግሬ ነበር። ዳግም ተረዳኝ እንጂ እኔ እንደዚህ አይነት ጭንቀት አልወድም። ገንዘብ ምትሰጪኝ ከሆነ ስጭኝ አለ ብለዚያ ወደ አንዱ ሄደ ልዳም አሁን ማደረን ወደ አንዱ ልካታለሁ ሰርታ፣ ትመጣለች እሱ ያመጣቸውም እንሰጥሀለን። እስከዛ ግን አፈን ዝጋና ተረጋግተ ተቀመጥ። ምን አይነት ጣጣ አንተ መሃል እንዴ? ቆይኔናትንኮን አላሳዝንም። በአንተ በአንዱ ልጅ እንደዚህ መሰቃየት አለብኝ። እች ድኖ እንዳሳደገ ሰው ሰውኑጥቆጭኛ አጉ ልትቆጣጠሪኛ ትፈልጊያለች። እን አንተ ልጅ ንግግርን አሳምር። ሁለተኛ እንደዚህ እንዳትናገረኝ። ይሰማኛል እኮ እኔም እኔ አሁን ማህደር እንልካታለሁ። አንተ ግን እንደዚህ ዓይነት ነገር ስትቀበጣጥር እንዳልሰማክ ደግሞ። ማናትች ትልቋ ሴትዮ ነው እሷ ማህል መሆኑ ይሄን ነው የምታውቀው። የማህደር እናት ነች። ማህደር ታዲያ ይሄን አታውቅም። ደስ እንዳላችሁ እኔ ከአንቺ ጋር መኖር ስለምፈልግ ነው የመጣት። ግን እነዚህ ሁለቱም ባላያችሁ ደስ ይለኛል። እየነገርኳር እናንተ ልጅ ተረዳኝ እንጂ እኔንም እኔ እዛ መኖር አልችልም። ከሰው ጋር ተጣልቼ አምርጬ ነው የመጣት። እዚህ ደግሞ ተንደላቅቄ ምቹ ትብሎኝ መኖር ነው የምፈልገው። ደመን አይነት ጣጣን የገባሁት። ለማንኛውም ምሱ እናስብበታለን። እሺ አ ምስል ኪያት ከሆነ ላኪያት እሺ፣ አልኩህ እኮ። አሁን ሌላ ነገር እንዳይፈጠር ድምጽ እንቀንስ። አሁን ሂድና ይቅርታ ትጠይቃቸዋለህ። ማ? እኔ ዳጊ ነኝ። እነዚህን ምናምንትዎች ይቅርታ የምጠይቀው አላወቁኝ። ማ? ለራስ ጥቅም ስትል ታደርጓለህ። እና ተከተለኝ ይሻል ግን፣ የኔ ልጅ ደህና ነሽ? እዚህ ከመጣው ጀምሮ ምንም ጥሩ ነገር እያየውብሽ አይደለም። ለአክስት እኮ የሚደበቅ ነገር የለም። እስቲ ንገሪኝ፣ ምንድን ነው የሆንሽው? ምን ልንገርሽ አክስቲ። እዚህ ከመጣው ጀምሮ ምንም ሰላም የለሽም። ከፊትሽ ላይ ምንም ደስታ አላይም። እስቲ ንገሪኝ፣ የተፈጠረ ነገር አለ እንዴ? አይ አክስቲ፣ መስሎች ነው እንጂ ምንም የተፈጠረ ነገር የለም። በጣም ደስተኛ ነኝ፣ ባህሪዬ ስለሆነ ነው። አይመስለኝም። እኔ አንቺን ሳቅሽ፣ ፈገግታ ከፊትሽ የሚጠፋ ልጅ አልነበርሽም። ዲ አሁን እኮ በጣም ጭምት ሆንሻል። አክስቴ እንደአሁኑ ሰላም ተሰምቶ የሚያውቅ አይመስለኝም። አዳም ቆይ ምንድ ነው እየተፈጠረ ያለው? ማን ነው ይሄ ልጅ? ስርዓት የለውም እንዴ? አልሚ ወንድሜ ነው። አዳማ ነው የሚኖረው። ድንገት እኮ መጥቶ ነው ወንድሜ። አሁን ሳላስተዋውቃችሁ እንዴ ታዲያ። ቢሆንሳ፣ በስርዓት ገብቶ መጥቶ አይተዋወቅም እንዴ? ልጅቷንም እኳ አስደነገጣት። አልሚ ትንሽ ባህሪ አስቸጋሪ ዳግም ይባላል። ታወቃቸው ደግሞ ላጠፋውም ቢሆን ይቅርታ ጠይቃቸው። ይቅርታ ስላላወኩኝ። ና እሷ ማህደር ናት የሌለች እህትነች። እሷ ደግሞ አክስቷ ናት። ዛሬ ትምህርት የታጠጅ? ምንድ ሰለሞን ደውሎ ነበር። ና ይብሎሻል። ሆነሽ እኔ ቤት ትምህርት መቅረት የሚባል ነገር የለም። ትንሻሙ ሰለሞን ሰለሞን ነው እንዴ? ማደሬ ትምህርት እያለሽ ነው ትምህርት የለኝም ብለሽ ያልሹ። አልሚ ትምህርት እንኳን የላትም ዛሬ ግን በትምህርቷ ጎበዝ እንድትሆን አስጠኝ ቀጠረ፣ ይላታሉ ቤት ሁሉ ትንሽ እጅ አታስጠብቅም። ትንሽ በትምህርትሽ ማ ቀልድ የለም። ቤተ ነሽ ትንሽ፣ አንቺን የመሰለ እናት ሰጥቷታል። ማህደርኩ በጣም እድለኛ ነች። አይ እድለኛው ማን ነው እንደው? ፈጣሪ አይማረሽ። እሷን ባሰጠኝ ኖሮ ምን ሆን ነበር? ማህደርኩ ህይወቴ ናት። አረ በቃ እኔ ልሂድ። እዚህ ያለው ነገር ምንም አልተመቸኝም። ወደ ልትሄድ ነው? መካካቱ ሳይበዛ ብሄድ አይሻል ሻቤ ፈጣሪ ለምን በእኔ ጨከንክ? ለምንድን ነው እንደዚህ አይነት ህይወት የኔ እንዲሆን የፈቀድከው? እባክህን ብርታት ምስጠኝ፣ የራሳችን ነገር እንዲኖረን እርዳን ነው ዳኒ በቃ አትደውል። በቃ ተውኝ። እኔ አሁን የሚሄድበት ቦታ አለኝ። ዳኒ እኔ ላገኘህም አልፈልግም፣ አልኩ እኮ። በቃ ቻው። ዳኒ በጣም የዋህና ቀልጭ ነው። እኔም ከልብ ያፈቅረዋለሁ። ለሱ የምገባ አይነት ሴት አይደለሁም። እኔ ተራ ገላዋን የምትሸጥ ርካሽ ሴት ነኝ። ፈጣሪው ለዳኒ ማደራ ከኔ የተሻለችዋን ሴት ከኔ ብጣ የምትወደውን ስጠው። ማትረባ ልጅ ለምንድነው ቶሎ ገንዘቡን ማታመጣው? ያሁን ያለሁበት ሀስል ምንም እየገባችኋል። ምንድነው? ነው ዝምታው? አንተ ልጅ ቆይ፣ ስንት ነው እማ እያት በልኝ። ተሳስተ በኋላ ካፍ ያመልጣል። ቸገር የለውም በቃ እሺ። እና እሺ አሁን ልጅቷ መጣች። ምንድ ነው የሚያንቀራፋት? በቃ ቶሎ ሰራ ሰራ አርጋ ገንዘቡን አታመጣም እንዴ? ደቡዬ ይላት አለው። ዳግም እየመጣው ነው ብላኛለች። በቃ ሰጣለሁ። ቤት ና። አንተ ቶሎ ነው መጥቼ፣ ግን መጉላላት አልፈልግ ቶሎ ሹ ብዬ ነው መውጣት እንፈልገው። እሺ በቃ ሰጣለሁ ና። አትረዳኝም እኮ አሁን እኔ እናት አለኝ ነው የሚባለው፣ ደግ ልጅ። ምን ባደርገው ነው የሚሻለኝ? ግን እኔም ያለኝን ሳልሰት ትሰጠዋለሁ። እሱ ደግሞ ሳታሳድግኝ ያለ ሁሌ ይቁሰኛል እንደ ፈጣሪ። ምን ባደርግ ነው የሚሻለኝ? እንደው አንዱ ናይ ማረፊያ አንተ ጠብቅልኝ። ሌላ ምን ይባላል?

ገንዘቡ ዝፍ መጣሻ አለ መቼም ሌላ ነገር አልተፈጠረም ዛሬ አይ ምንም አልተፈጠረም ገንዘቡ ይችላል እንደዚህ እኮ ንቁና ቀልጣፋ ስትሆኝ እንዴት ደስ እንደምትይኝ ሁሌ እንደዚህ ንቁ እሺ ማደር አመጣችልኝ። ምንም ሳልቀነስ ነው የምሰጠው። አመሰግናለሁ። ይኖድናት እንደዚህ ፈገግ ስትለኝ እንደው ደስ እንደሚለኝ ደግሞ ሁልጊዜ እንድትወደኝ ነው የምፈልገው። አንቺ ብቻ ሳሰስች እኔ ከመውደድም ፈገግ ከማለትም አልመለስም። ወገኛ! ይህን ብር አገኘው ብለህ ደግሞ ስጠጣምሻለሁ። ሻሉ ሁለት ሶስት ሺ ብር ምን ያስመሻል ብለሽ ነው? ለማንኛውም ለነገ ግን እፈልጋለሁ። በጊዜ ማታ እመጣለሁ ለነገ እንዳታስብ፣ ሲሆን እንደውም አሁን በልቼ ይልካታለሁ። ይልቅ ምግብ በልተት ሄዳለ ያቺ መናጢ ሳትሰማ ቶሎ እንሄድላት ና ሽ ኩኑ ዝቅ ያለሽው ያዞሽ ይሄ ቀን ያልፋል። ደሞ በዚህ ደግሞ ቅንጣት ታልጸጸት እንዳገባሽ እኔናት። እሺ ማይ፣ እኔም ተስፋ አረጋለሁ አንድ ቀን የተሻለ ነገር ይኖረናል። እውነትሽ ና ይኖረናል። ነክስ ቴኔና ልቀፍሽ፣ እመጠራንሹ እኮ ናፈቀ። እናትና ልጅ እንዴት ታስቀናላችሁ! ታችሁ ደግሞ እንዴት ደስ ይላል። መተሳሰባችሁ ደግሞ ልዩ ነው። ምን ታደርጊዋለሽ፣ እኔ ሳለሁ ማናለኝ ናለኝ ብለሽ ነው አይደል እንዴ? እኔ ልጅ ያለ እሷ እኮ ህይወቴ ባዶ ነው የሚሆነው። ልክ ነሽ። በመካከላቸው ያለው ፍቅር በጣም ነው ደስ የሚለው። የእኔ ልጅ ምን ነው ግን አመመሽ እንዴ? ጥናቱ አልቆ ነው በጊዜ ተመለሽው? ኧረ አላመማትም አልሚ፣ ደህና ነች እኮ አታያትም? እንደ ደህና ነኝ። ትንሽ ደክሞኝ ነው፣ ሳርፍበት ይለቀኛል። የልት የለም ባለ ውጭ ነዋ። ያው የሚሄድበትን ምክንያት ታውቂዋለሽ። ዋናው ነገር እንግዲህ ገቢ ሆኗል። ቢያንስ እንኳን የሆነ የሚበላ ነገር ቅመስ እንጂ። ምግብ ውጭ እበላለሁ፣ ግን ማን ይሰራው? ኧረ አልተሰራም፣ ያው ከጠበከ፣ ግን ይዘጋጅልሃል። እኔ እሰራለሁማ የ ችግር የለውም። አንቺ የነካሽውን ምግብ እኔ ልበላ ጭራሽ ነው አፌ ላይ ማላደርሰው። አንተ ልጅ ግን ለምንድን ነው ስርዓት የማይኖር አፍለከት የማይኖር? በሉ በሉ በሉ ደህና ዋሉ። አዳነች፣ ምንድን ነው ነገሩ? ለምንድን ነው ልጅ እንኳን የሚዘልፋት? ምንም አይደለም። መጣፉ ነገር እኮ ተበዛጭቶ ነው ቆይ ይቺ ልጅ ምን ሆናለች? ፊቷ ላይ ራሱ እኮ ፈገግታ የለም። ምንድን ነው እየሆነች ያለችው? አንድ ስለማታውቂያት እሷ እኮ ባህሯ እንደዚህ ነው። መጣውቆ እሱን ግን ልኩል ንገራ ስልኩ እንደምቀፈኝ ምን ነው እሱ። ያመጣችውን ገንዘብ አልፈልግም አልነካ ይቀፈኛል አልጠቀምም አትልም። ገንዘብማ ችግር የለውም። ቤት ምምጣ የት እኔ እጅ እስከገባ ድረስ ደስ ይለኛል። ይውል የማይረባ ነገር እየተናገርክ ልጅቱን አታስቀይማት። ባለፈው ከሞትን የተረፈችው አሁን ደግሞ ይህን ነገር ተናገረኝ ብላ ራሷ ሌላ ነገር ታደርጋለች። ህይወቴ ለራሱ ባሳር ነው የተስተካከለው። አረማ እየቀለል አርጊው። በቃ እኮ ሲጀመር ህይወቷ ነው፣ ሲቀጥል ደግሞ ለተራሷ ትጨነቂ። አሁን ከፊቴ ዞር በልልኝ። ደግሞ ነገር ያለው እንዳታመሽ። ምግብ መብላት እንዳትረሳ

ነው ቆይ ምንድ ነው ነገሩ? እኔ ሁሉም ነገር እንቆቅልሽ እየሆነብኝ ነው። ምንም ነገር የለም አክስቴ፣ ሁሉም ሰላም ነው። አንች እኩ ስለ ልጆች አልነገርሽኝም። ግን ስለ ልጆች ምን ልንገርሽ? አንቺ ምኩ እንደማየ ጥሩ እናት ነሽ፣ አይደል? እኔ እንኳን ጥሩ እናት አይደለሁም። እንደ እናትሽ ንጹህ ልብ የለኝም በጸጸት ውስጤ ይቆስሏል ለምን ብዙ ነው ታሪኩ እንደዚህ ዝም ብሎ የሚነገር ነገር አይደለም ማለት የሰራሹ ስህተት አለ ማለት ነው ትልቅ ይቅር የሚባል ስህተት አይደለም ቢሆንም ግን ወድጄ አልነበረም በመጀመሪያ ልጄ ላይ ብዙ ግብ ሰርቼ ይባታል ማለት ምን መሰለሽ ነች መቼም የወደ ሁላችሁን እያወራችሁ መሆን አለበት። እንደዛ ነበር። በቃ ሊ እሷ እረፍት አድርገን ያንጣላት ነች ቆይ ለምንድን ነው ገብተሽ ማትተኛው ወንድምሽ እንደሆነ የሚያድር ይመስለኛል የት ነው የሚያድረው ምንስ ማረፊያ አለው ተንጃዬ የሆነ ነገር ሆኖ ነው ዘንድሮ ጉድ መሰራቴ ነው በቃ የሆነ ነገር ሆኖ ነው እንጂ በጤናውም አላመሸም ቆይ ምን ይሆናል ብለሽ ነው አንቺ እንደዚህ የምትጨነቂ ወንድ ልጅ እኮ ነው ስንት ነገር አለ እንዴ ደብድቦ ሜዳ ላይስ ቢጥል ምን ያደርጉታል ምንም አያደርጉትም ትላንትና ማህደር በሰላም መጣች አይደል እንዴ ደግሞ ሰፈሩም ሰላም ነው ብለሽኝል ስለዚህ አትረበሽ እሱና ይሄ ይለያያል። አንድ አይኔ ማረፊያ እኮ ነው። ማለት አልገባኝም። ማለቴ ያው ቤታችን ውስጥ ያለው እኮ ወንድ እሱ ብቻ ነው። እና የሆነስ እንደሆነ ምንም አይሆንም። መራት ትጨነቂ ይልቅ ገብተን እረፍት እናድርግ። ከመጣ ደግሞ ተነስተን ከፍትለታለን። እንዴት ነው እንቅልፍ የሚወስደኝ? መንገድ ላይ አንዱ ገሎ ጥሎት ይሆናል። እንጂ አደራኩ እንዳታመሽ ብዬው ነበር። ግን እኮ ትናንትና ያን ያህልም አልተረበሽ። ማህደር ስታመሽኩ ገብተሽ ነበር የተኛሽ? አይደል። ምንድን ነው እቺ የምታወራው? ጭራሽ ልጄን ከዚህ ከማትረባ ጋር ታወዳደራለች እ ምንድን ነው ጉዳዋን ጨርሳ ወደ መጣችበት አትሄድም እንዴ? እማዬ ምን ሆናችሁ እስካሁን ያልተኛችሁት? ዳግም እስካሁን አልመጣም፣ አስጨነቀኝ። እንደ መንገድ ላይ ሆነ ነገር አድርገውት ነው። በተለይ እኮ እዚህ ሰፈር የሚያስቸግሩ ልጆች አሉ። ምናልባት እነሱ አግኝተውት ይሆን እንዴ? ልክ ነሽ። እኔ ልጅ ያለ ምክንያትም እንደዚህ አላመሸም። ልጁ የሚያስቸግሩ ከሆን ታዲያ ታዲያን ለምን ታመሻለሽ? ያው ስራ አይደለ ማለት ጥናት አንዳንዴ። እማዬ፣ ካልሆነ እኔ ልውጣለት እንዴ ወይስ ስቲ ብቅ በይለት። አንቺ እንዴ ምን ማለት ነው? ከፈለገ በጊዜ አይመጣም ነበር እንዴ? በዚህ ጨለማ እንዴት ነው ሴት ልጅ የምትወጣው? ታሁ እኔ ራሴ እወጣለሁ። ቤተሰብ ቤተሰብ